ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶ ይታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራሶ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። የፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል እውነተኝነቱን እያጣጣምን ሥራችንን በቴክኖሎጂው እየከወንን እንገኛለን እም አውቃችሁታል ዘመዳችሁ እሱ ነው ብርሃን ባንክ እንደ ስማችን ብርሃን ነው ሥራችን ሌላኛውን ጉዳይ ደግሞ እንመልከት። ዛሬ የሚደረገው ሌላኛው ጨዋታ ሊቨርፑል ከጋላታሳራይ የሚያደርገው ጨዋታ ነው። ግን ሊቨርፑል ባሳለፍነው ሳምንት በእንግሊዝ ፕሪምየር ሊግ የመጀመሪያ ጨዋታውን ተሸንፏል። በክሪስታል ፓለስ አቻ የሆኑበት ሰዓትም ደግሞ የተሸነፉበት ግብ የተቆጠረበት ደቂቃም በመጨረሻዎቹ ደቂቃዎች ላይ ነበረ። የሊቨርፑል ችግር በግልጽ የታየበት ወይም በውጤትም የተቀጡበት ነበረ። ግን አሁንም ቢሆን ክፍተቶች እንዳሉባቸው፣ ቡድኑ ሚዛን ይጎለዋል የሚሉ አስተያየቶች ይሰጣሉና እንመልከተው ይህንን ጉዳይ። ዛሌ ከጋላታ ሳራይ ጋር ነው ቱርክ ላይ ጨዋታቸውን የሚያደርጉት። ከዛ በሳምንቱ መጨረሻ ደግሞ ከቼልሲ ጋር ጨዋታ አላቸው። በፕሪምየር ሊግም በቀጣዮቹ ሳምንታት ቢያንስ በወረቀት ደረጃ ከባባድ መርሃ ግብሮች አሉባቸው። ግን የበቀደሙ ጨዋታ አሁን የውጤት ዲክቴት ማድረግ የለበት። ይህንን በተመለከተ ውጤቱ ልክ ነው መጥፎ ነው፣ ግን ፐርፎርማንሱ መጥፎ ነው። ውጤቱ መጥፎ ነው፣ ፐርፎርማንሱ መጥፎ ነው። በተለይ የመጀመሪያው አጋማሽ ራሳቸው አርነ ስሎት ከጨዋታው መጠናቀቅ በኋላ እንደተናገሩት አሊሰን ሶስት አራት ሙከራዎች ባያድን ኖሮ የመጀመሪያ አጋማሽ ፓላስ በሰፊ ውጤት እየመራ ሊወጣ የሚችልበት ብልጫ ነበረው ብለው አድንቀዋል። አሰልጣኙ የሚቀበሉት ነው ማለት ነው። ብዙዎቹ ሊቨርፑል ደጋፊዎችም የሚቀበሉት አይነት አስተያየት ይመስለኛል። ምሳ አሰልጣኙ ኃላፊነት መውሰድ አለባቸው። በአንዳንድ ውሳኔዎቻቸው ለምሳሌ የመረጡት የፍሎሪያን ቪትስ ኃላፊነት አልሰራም። በጣም ጠባብ የሆነ ናሮ የሆነ አራት ሁለት ሁለት ሁለት ሲስተምን የመረጡት ግን፣ ፍሎትም የሚያደርግ እየተንቀሳቀሰ የሚጫወት የተለያዩ ስፔሶችን የሚይዝ ተጫዋች አድርገው ሊጠቀሙበት ፈለጉ። በቀደምም እያልኩ ነበር የቱ ጋ ነው የፍሎሪያን ቪትስ ቦታ የሚለው እስካሁን ድረስ አልለየለትም። ከዛ ጨዋታ በፊት እናነሳ ነበር ሌላ ጥሩ ፐርፎርም ያላደረገበት ጨዋታ ሆነ አሁን ስታቱን እንቶ አንድ አሲስት ብቻ እሱን በኮሚኒቲ ሺልድ ከዛ ውጭ ሌላ ጎል የለውም ሌላ አሲስት የለውም እሱ ብዙ ሬለቨንት አይደል አሲስት እንደሚያስቆጠረው ተጫዋች የሚወሰን ነው አንዳንድ ድንቅ ኳሶች ሲያቀበል ስላየሁት ግን እንደ ሚና ግን እስካሁን ድረስ የፍሎሪያን ቬትስ ሚና የት ነው የሚለውን አሰልጣሚ ፈልጎ የማግኘት ሀላፊነት አለባቸው በቀደም ሌላ አይነት ለምን እንደዛ ተጫወታችሁ ሲባሉ ሚድፊልዱ አራት እንዲሆን እና የክሪስታል ፓላስን ሚድፊልድ ኦቨርሎድ ለማድረግ አውት ነምበር ለማድረግ በቁጥር ለመብለጥ ለዛ ብለን ያደረግ ነው አሉ። ግን ያ ከውሳኔያቸው በፊት የነበረው ሎጂክ አልሰራም። ጨዋታ ውስጥ በሁለቱ አጋማሽ አርመውታል። በእርግጥ ቶሎ አርመውታል። የሊቨርፑልን ብቃት ተሻሽሏል። ግን እንደ ስብስብ እኔ ምን አይነት ጥያቄ ያለኝ ያኔም ዝውሩ ከመዘጋቱ በፊት እናነሳ ነበር። ሁለት ጊዜ ብሪታንያን ሬከርድ አሻሽለዋል። ሁለት ፉልባኮች አምጥተዋል። መማር ዳሽቪሊ እንደ አዲስ ፈራሚ ሊቆጠር ይችላል። ጆቫኒ ሊዮኒ ብዙ ተስፋ የተጣለበት ጣሊያናዊ ወጣት ተከላካይ ነው። እንደዚህ ስለ ስብስብ ባላንስ ካነሳን ግን እኔ 450 ሚሊዮን ካወጣች ለዝውውር በማንም ክለብ ተደርጎ የማያውቅ ነው። በእርግጥ ከሽያጭ ብዙ ገንዘብ አግኝቷል። ስለዚህ የተጣራ ወጪ 260 ሚሊዮን ብቻ ይሆናል። እሱ ከአካውንቲንግ አንጻር፣ ከቡድን ግንባታ አንጻር ካየሽው ግን 450 ሚሊዮን ካወጣች ደንበኛ አስጓድ መስራት አለብን አረ እዚህ ቦታ ግን እንጃ ምናምን መባል የለበትም። ስኳዱ ጥሩ መሆን አለበት። አሰልጣኙ በእያንዳንዱ ቦታ ሁለት ወርልድ ክላስ አማራጮች ሊኖሯቸው ይገባል ብዬ አምናለሁ። ይህን ያህል ገንዘብ ካደረግሽ ወጪ ካደረግሽ፣ ይህን ያህል ኢንቨስትመንት ከፈሰሰ አይ ኮናቴ ቢጎዳስ ኮናቴ እንዲህ ሲወርድስ ቀጥሎ ጆጎሜዝ መሆን የለበትም። በንጁ ራሱም ከባድ ፊትነስ ችግር ያለበት ለሶስት ተከታታይ ጨዋታ ማታምኙ አይነት ተጫዋች መሆን የለበትም ቨርጅል ቫንዳይክ ቢጎዳም ያልቃል የሊቨርፑል ሲዝን። ብቸኛው አስተማማኝ ተከላካይ እሱ ነው ሊቨርፑል ውስጥ። አሁን ስለ ስኳድ ነው የምናነሳው፣ ማለት ስለ እያንዳንዱ ቦታ ስንት ተጫዋች፣ ምን አይነት ጥራት ያለው ተጫዋች አላቸው የሚለውን እናነሳ። ስትሬንግ ኢንዴብዝ የሚባለው ለዚህ ነው። ቁጥር ብቻ አይደለም፣ ለቁጥር የሆኑ ተጫዋቾች አሏቸው። ግን በጣም ኮንስኮንሻል ሊሆን ይችላል። ሊቨርፑል ከራሱም ታሪክ ምናልባት አልተማረም ይሆናል 2019 20 ውድድር ዘመን እንዳለቀ ሊቨርፑል 99 ነጥብ የሰበሰበ የሚገርም እግር ኳስ የተጫወተ ቡድን ገነባና የሚቀጥለው ሲዝን ሲጀመር ዴያን ሎቭረን ለቀቀ ከብሩ ዴያን ሎቭረን ለቀቀና ከዛ በኋላ ጉዳቶች መጡ። መጥቷቸው የሚገርም የሚገርም የጉዳት ቀውስ ተከሰተ። ኤሲኤል ቨርጂል ቫንዳይክ ላይ ጆኤል ማቲፕ ላይ ጆ ጎሜዝ ላይ እነዚህ ሁለት ተጫዋቾች ከባባድ ጉዳት ገጠማቸውና ከውድድር ዘመኑ ውጭ ሆኑ። ሊቨርፑል በአሳር ነው የቻምፒየንስ ሊግ ቦታን መጨረሻ ላይ ያገኙ አራተኛው ሆኖ የጨረሰው መጨረሻ ላይ። አሁን ተመሳሳይ ነገር ነው ያየ ነው። ብዙ ዝውውሮች አድርገዋል፣ ግን አንዳንድ ቁልፍ የሆኑ ድክመቶቻቸውን ግን አዝሬስ ያደረጉ አይመስልም። ይሄ የፓላስ ጨዋታ ላይ ታየ ሳይሆን እያንዳንዱ ጨዋታ ላይ ታየ ነው ያሸነፉባቸው ጨዋታዎች ከአንዱ ጨዋታ በስተቀር ሌሎቹ ድሎቻቸው በሙሉ በአንድ የጎል ልዩነት የተገኙ ድሎች ናቸው መቶኛው ሰማኒያ ሶስተኛው ዘጠና አምስተኛው ዘጠና ሁለተኛው 29ኛው እና ሰማኒያ አምስተኛው ደቂቃ ላይ በተቆጠሩ ጎሎች ነው ያሸነፉት ከአንዱ ጨዋታ በስተቀር ከኤቨርተን ጨዋታ በስተቀር ሌሎቹ በሙሉ በመጨረሻው አስር ደቂቃ ውስጥ በተቆጠሩ ጎሎች የተገኙ ናቸው እና ከአንድ ጨዋታ በስተቀር ሁሉም በአንድ ጎል ማርጅን የተገኙ ድሎች ናቸው ያም ጨዋታ የቦርንመዝ ጨዋታ ነው እሱም ጨዋታ ቢሆን እስከ 89ኛው ደቂቃ ድረስ ሁለት ጎል ነበር። አራት ለሁለት ስላለቀ ነው ከአንድ ጎል ማርጅን በላይ አሸንፈዋል የምንለው። በቀደም ደግሞ ኤዲን ኬቲያንን ጎል አስቆጠረ። ያመጡት አዲስ አጥቂያቸው የዛሬ ሳምንት አካባቢ በሰራው ስህተት ምክንያት በቀይ ወጣና አጎደላቸው። አሌክሳንድር ኢሳቅን ሳይፈልጉ አስጀመሩት። ለመጀመር ዝግጁ አይደለም ጨዋታው ላይ ማየት ይቻላል፣ ግን እንዳልኩት ይህንን ሁሉ ገንዘብ ኢንቨስት ካደረጉ በኋላ እና የሊቨርፑል ደጋፊዎችን በጣም ኤክሳይት የሚያደርግ የዝውውር አሁን እያወራው ያለሁት የወቅቱ የፕሪምየር ሊግ ሻምፒዮን ስለሆነ ቡድን አሁንም ፕሪምየር ሊጉን እየመራ ያለ ቡድን አንድ ጨዋታ ላይ አሁን ፓላስ በጣም በጥሩ ፎርም ላይ የሚገኝ ያለፉትን አስራ ስምንት ጨዋታዎች ያልተረታ የፌካፕ አሸናፊ የነበረ ሲቲን አሸንፎ ደግሞ በሴልሀርስ ፓርክ ስቴዲየም ሄዶ መጫወት ለማንም ቀላል አይደለም ሶ እነዚህን እረዳል። እኔ ግን ለክሪስታል ፓላሱ ጨዋታ ያለ ሪያክሽን አይደለም፣ ይሄ በሌሎቹም ጨዋታዎች ላይ እየታዩ የነበሩ ድክመቶች ጥያቄ ያስነሶ ስለነበር ነው መረዳው። አንደኛው ያው አዳዲስ ተጫዋቾች ናቸው፣ ስለዚህ እስኪዋሃዱ ድረስ ሻምፒዮን የሆነ ቡድን ያልተለመደ ነው እንደዚህ ለውጦች ሲያደርግ። ያኔ ለዚህ ነው የቬንገር ማክሲም ምን እያለን እናነሳ ነበር። አንድ ጊዜ ዲስረፕት ያደርገዋል የቡድኑ ስብስብ አጠቃላይ እንደዚህ ስትቀያየሪው እንደገና ተዋህዶ ሲንክሮናይዝድ የሆነ ቡድን ለመሆን ጊዜ ይወስዳል። ያንን እናያለን እንጠብቃለን። እሱ ምናልባት የዛ ችግር ሊሆን ይችላል። ብዙ ጊዜ የምንሰጠው ምክንያት እሱ ነው፣ ከስኳድ አንጻር ካየ ነው። ግን ለምሳሌ ኢብራሂማ ኮናቴ በቀደም በዦን ፊሊፕ ማቴታ ያየው አበሳ የሚገርም የነበረው ጭራሽ ሊቋቋመው አልቻለም። የኢቡ ኮናቴ የመጀመሪያው መጥፎ ፐርፎርማንስ ግን እሱ አልነበርም። በቀደም ኢብራሂማ ኮናቴ ተቀይሮ ወጥቶ፣ ከዚያ በኋላ አሰልጣኝ አርነስሎት ራያን ክራፍንበርክን ነው ከቨርጅል ቫንዳይ ጋር የመሀል ተከላካይ አድርገው ያጣመሩት። ወጥቷል፣ አልጨረሰም ጨዋታውን። ግን የኒውካስል ጨዋታ ላይ ትልቅ ስተሰርቶ ነበር። የቦርን መዝ ጨዋታ ላይ ጥሩ አልነበረም። ሌሎችም ጨዋታዎች ላይ ድክመቶች ታይተውበታል ኢብራሂማ ኮናቴ እሱ ጥሩ ፎርም ላይ በማይሆንበት ጊዜ አሰልጣኙ ምርጫ አልነበራቸውም ራፍንበርክን ከማሰለፍ በስተቀር። ምክንያቱም ቀጣዩ አማራጭ ጆ ጎሜዝ ነው። ጆ ጎሜዝ ደግሞ ክረምት ላይ ይለቃል ተብሎ ይጠበቅ የነበረ ተጫዋች፣ ጭራሽ ከአንድ አመትም በፊት ይለቃል ተብሎ ይጠበቅ ነበር። ወደ ኒካስል ሊሄድ ነበር። ባለፉት ጥቂት አመታትም ሲጫወት በአብዛኛው የተጫወተው ኢቭን በመሀል ተከላካይነት አይደል፣ የትሬንት አሌክዛንደር አርኖልድ ተተኪ ሆኖ ነው ብዙ ይጫወት የነበረው ኮነር ብራድሊ እስኪ መጣ ድረስ በአንዳንድ ኤክስትሪም አጋጣሚዎች ደግሞ ሁለት ፉልባቆቻቸውን ሲያጡ ክሎፕ የግራ መስመር ተከላካይ አድርገው ተጠቅመውበታል። እንጂ ለመሀል ተከላካይነት የኢብራሂማ ኮናቴን የብቃት መውረድ እንዳየሽ ወዲያው የምትተማመኝበት ምርጥ አማራጭ ነው ለማለት ያስቸግራል። አሁን እኔ አሁን ቨርጅል ቫንዳይክ አይጎዳም በሚለው አሰምሽን እንኳ በዛ የጉዳት ሬከርዱ በጣም ጥሩ ነው በሚል ሰላሳ ጨዋታ ይጫወትልሻል በሚለው እንጂ ሰላሳ አራት አመቱ ነው እሱም ቢሆን ሊጎዳ ይችላል፣ አቋሙ ሊወርድ ይችላል። እንደዚህ እዚህ ቦታ ላይ ተጫዋች ለማምጣት ሞክረዋል፣ ግን እኔ የዝውውሩ አካሄዳቸውን ትክክል አይመስለኝም። ማርክ ጌሂል ለማምጣት የሄዱበት ፓላስ ይቀንሳል እያሉ እስከ መጨረሻው ድረስ እስከ መጨረሻው እለት ድረስ መቆየታቸው ነው ዝውውሩ እንዳይሳካ ያደረገው። የመጨረሻ ዓመቱ ላይ ነው ያለው። ሊቨርፑል ብልህ ለመሆን መሞከሩ አንድ ነገር ነው። አነስ ባለ ገንዘብ ተጫዋቹን ለማግኘት ግን ብዙ ጊዜ እንሰማ እንደነበረው ክሪስታል ፓላስ አርባ ሚሊዮን ነበር ይፈልግ የነበረው። አሁን ፓላስ ምትክ ማግኘት የማይችልበት አጣብቂኝ ውስጥ እያለ ነው ዝውውሩ አክሰለሬት ያደረገው። ከዚያ ፓላስ በቃ እውነትም ተተኪ አላገኘሁም አለ እና በነጻ ልጣዋወቅ ብሎ ሳይሸጠው ቀረ። ተጫዋቹ ከሆነም ዲሳይሲቭ መሆን ነበረባቸው በጊዜ ማርክ ጌሂውን ወይ ሌላ ተጫዋች ማምጣት የነበረባቸው ይመስለኛል። ከዛ ደግሞ ኢብራሂም አኮናቴ እንደሚታወቀው የኮንትራት የመጨረሻ ዓመቱ ላይ ነው ያለው። ማድሪድ ይፈልገዋል ይባላል። ሰሞኑን ማርካ ቀዝቅዟል የማድሪድ ፍላጎትም ማለት ጀምረዋል። የጉዳት ታሪክ አለበት አምና ነው በቃ ከጉዳት ነፃ ሆኖ የውድድር ዘመን ያሳለፉ። አዎ ጆቫኒ ሊዮኒ የሚባል ተጫዋች አምጥተዋል። እሱም የሴል ጉዳት ገጠመው። ግን 18 ዓመቱ ነው። ሊዮኒም ቢሆን ገና ካሁኑ የትልልቅ የፕሪምየር ሊግና የቻምፒየንስ ሊግ ኃላፊነቶችን መሸከም ያለበት ተጫዋች አይደለም። ሲመጣም ለነገሩ ለወደፊቱ ተብሎ የመጣ እንዲያውም በፓርማ አንድ አመት በውሰት ሁሉ ሊቆያል ሊቆይ ይችላል ሁሉ ሲባል ነበር የወደፊቱ ተፈራሚ ተደርጎ ነው የሚታየው። አሁን ለዛ ቦታ ስፔሻሊስት የሆነ ተጫዋች ፈልጊ ብትባይ ሪስ ዊሊያምስ የሚባል ሌላ ተጫዋች ነው የምታገኙ። ሌላ ወጣት ተጫዋች እሱም፣ ባለፈው አመት ሞር ኬፕ ለሚባል ቡድን፣ በአራተኛ ዲቪዚዮን ለሚጫወት ቡድን በውሰት ተሰጥቶ ነው ሲጫወት የነበረው። ስለዚህ ከኋላ ሀይለኛ ስስነት አለበት። ትልልቅ ጉዳቶችን መሸከም አይችልም። ምን እንዲያውም ኦኬ፣ እንደዚህ ከሆነ ኳንሳ ንመልቀቅ አልነበረባቸው ነው የምለው በኳንሳ ቦታ ከሱ ከፍ ያለ ተጫዋች ማታመጪ ከሆነ ኳንሳ መልቀቅ አልነበረበት፣ በዚህ ጊዜ መጫወት ይችል ነበር። እና የጌሄን ዝውውር በተመለከተም ነገሩን አንድ ላይ ያደረጉበት መንገድ ስህተት ያለው ይመስላል። ሌላ ችግር የቀኝ መስመር ተከላካይ ችግር ነው። አሁን አምጥተዋል ተጫዋች፣ ግን አሰልጣኙ ብዙ የሚተማመኑበት እየመሰለኝ አይደለም። ኮነር ብራድሊ ራሱ የጉዳት ችግር አለበት። በቀደም ደግሞ ረፍት ሰዓት ላይ ቀይሮ አስወጡት ወጡት። ከዛ ዞቦዝ ላይ እዛ ቦታ ላይ መጫወት ጀመረ። ከዛ ፍሪምፖንክ ገቡ በአንድ ጨዋታ ሶስት የተለያዩ ፉልባኮችን የተጠቀሙት የተለያየ ካራክተሪስቲክስ ያላቸውን። ሲጀመር ሮቦት ላይ ቀይ መስመር ተከላካይ አይደለም። ፍሪምፖንግን ደግሞ ጎሉ ሲቆጠር በሱ ምክንያት ነው ጎሉ የተቆጠረብን አይነት አስተያየት ሰጡ። ትቶት ስለነበር ኤዲን ኬቲያን ሲሆንም እንደው እኔ ያኔም ሲመጣ አንዱ ትልቁ ሪስክ የዊንግ ባክ እንጂ ፉልባክ አይደለም። ልጆ ሲጀመርም ባለፉት ሁለት አመታት በራሱ ሳጥን 30 ምናምን ጊዜ በዛኛው ሳጥን 300 ምናምን ጊዜ ኳስ የነካ ተጫዋች ፉልባክ እንዲያው በስም እንጂ ፉልባክ ባክ አይደለም በግብር አይነት ከዛ ትሬንት ለቀቀ እንግዲህ ትሬንት ቦታ አልተሞላም ማለት ነው በዲስትሪቢሽን የሚሆን በአስተማማኝነት ኬር ኬዝ ጥሩ አይደለም እኔ መሰለፍ መጀመር የለበትም ለጊዜው ነው ብለ ሚሎች ኬር ኬዝ ከመጡ ተጫዋቾቻቸው መካከል ከኤኪቲኬ በስተቀር እስካሁን ድረስ ልብ የሚሞላ አጀማመር፣ ተስፋ የሚሰጥ አጀማመር ያደረገ ተጫዋች የለም። ፍሎሪያን ቬትስ ገና፣ ፍሪምፖን ጉዳትን በእርግጥ ገጥሞት ነበር። ኬርኬዝ ብዙ ስህተቶች ሰርቷል። ዘይን ከስል ጨዋታ ላይ ጎል ሲቆጠር ደግሞ፣ ባለፈው የበርንሌው ጨዋታ እዛም ጨዋታ ላይ የጉዳት ማ ነው በቢጫ ካርዱ ምክንያት አሰልጣኙ ወቅ ቶሎ ቀይሮ አስወጡት። ራያን ራፍንበር ቢጎዳ እዛ ቦታ ላይ ጥሩ ተጫዋች አላቸው ወይ? እነዚህ እነዚህ ሁሉ ጥያቄዎች አራት መቶ ምናምን ሚሊዮን ካወጣሽ መኖር አልነበረባቸው ነው ምለው ግን፣ አሉ ጥያቄዎቹ። የሊቨርፑል ስኳድ ችግር ይታያል። ምርጥ አስራ አንድ ያላቸው ይመስለኛል። ሜቢ የፕሪሚየር ሊግ ምርጥ አስራ አንድ ምርጥ ሀያ ሁለት ተጫዋቾች ምርጥ ሀያ አምስት ተጫዋቾች ግን ያሏቸው አይመስለኛም ዘመዶ ማን ነው ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርተዋል። መሰረቱን ስታዩ የቴክኖሎጂ ምሰሶ ይታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ ስምንት ሰማንያ አንድ መሰላል በመደወል ለራሶ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። የፈጣን ጥበብ ግብሮን፣ የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን አውቃችሁታል ዘመዳችሁ እሱ ነው ብርሃን ባንክ እንደ ስማችን ብርሃን ነው ስራችን